በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጤና ስጥልን አድማጭ ተመልካቾቼ እንደምን ሰነበታችሁ? ክርስቶስ ተንስአ ሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዝ የሰ ከሆነ ፍሳው ሰላም እንግዲህ በመስቀሉ አገልግሎት ሰላማችንን ያወጀ ሞትን በሞቱ ሽሮ ሕይወትን የሰጠን ዳግም ልጆች ያደረገን የአባቶቻችን አምላክ የእኛም አምላክ እግዚአብሔር በክብር ተነሳ፣ አዳምና ልጆችንም ነፃ ወጣ እያለን በእንዲህ ያለ ሰላምታ በዓለ ሐምሳን እንዘልቃለን ማለት ነው። ቤተክርስቲያናችን በሰራችልን ስርዓት መሰረት ክርስቶስ ከተነሳ ቀን ጀምሮ እስከ መንፈስ ቅዱስ መገለጥ ወይም ደግሞ እስከ መንፈስ ቅዱስ መውረድ ወይም ደግሞ እስከ በዓለ ጰራቅሊጦስ ድረስ በእንዲህ ያለ ሰላምታ እግዚአብሔርን እያከበረች የክርስቶስን መነሳት እየሰበከች ቤተክርስቲያን ሰላምታዋ በእንዲህ ያለ መንፈስ ይቀጥላል ማለት ነው። እንግዲህ ዛሬ በድጋሚ ተገናኝተናል። እግዚአብሔር እድል ሰጥቶን እንድናወራ፣ እንድንነጋገር በቀና መንፈስ ያለውን ነገር እንድንፈትሽ የሚሰማ ካለ የእግዚአብሔርን ቃል የሚሰማ በእርጋታ ይቀመጣል፣ ቃሌን የሚሰማ በእርጋታ ይቀመጣል፣ እረፍትን ያገኛል ስለሚል የእግዚአብሔር ቃል ለሁላችንም ለሚሰማ ሁሉ የእግዚአብሔር ቃል ያሳርፋልና፣ ትላንት ያነሳነውን ሀሳብ በጥቂቱ ለማየት ሞክረናል። ዛሬ ግን በተሻለ ሰፋ አድርገን ለማየት እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ትላንትና ሀሰተኛ አጥማቂያን ላይ እንደ መግቢያ ያስቀመጥኩት ነገር አለ እና ምናልባት በዚህ ጉዳይ ላይ ብዙ ደስ የማይላቸው ሰዎች ሊኖሩ ይችላሉ። በዚህ ጉዳይ ብዙ ሰዎች እንደሚቆጡ፣ እንደሚቆጩ፣ እንደሚናደዱ እናውቃለን። ነገር ግን ማንም በጥላቻ ይህን ሀሳብ ወደ ተመልካች የሚያደርስ የለም። ነገር ግን እየሆነ ያለው ነገር የማያንጽ ወይም ደግሞ እየሄድንበት ያለው መንገድ እግዚአብሔር የማይከብርበት ስለሆነ ያንን መንገድ ልክ አይደላችሁም፣ እንነጋገር፣ እንወያይ። በዚህ መንገድ እግዚአብሔር አይከብርም። ብዙ ነፍሳትም እየጠፉ ስለሆነ በሌላው ቤተ እምነትም ለሚገኙ ለሕዝብም ለአሕዛብም ለሌሎችም የአማንያን ጭምር መሰናክል እየሆንን የቤተ ክርስቲያን ስም በሌሎች ዘንድ በጥሩ እንዳይነሳ ምክንያት እየሆንም ጭምር ስለሆነ ይህንን ነገር በድጋሚ በስፋት ማየት አስፈልጓል። እንግዲህ ልናስተውል የሚገባው ነገር ምንድነው? ደግሜ መናገር የምፈልገው ነገር ምንድነው? በጥፋት መንገድ ላይ ያለ ሰው ቆም ብሎ ሊያስብ ያስፈልጋል። እየሄደበት ያለው መንገድ ራሱም አይታነጽበትም ሌሎችም ተከታዮቹ አይታነጹበትም። ስለዚህ ነገር ግን አንድ የምናቀው ነገር አለ። መጽሐፍ ቅዱስ ጳውሎስ በኤፌሶን ለሚገኙ አማኞች ወይም ክርስቲያኖች በምዕራፋ ሁለት ቁጥር አራት ላይ እግዚአብሔር በምረቱ ባለጠጋ ስለሆነ እግዚአብሔር በምረቱ ባለጠጋ ነው። ስለዚህ እግዚአብሔር በምረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከልጁ ጋር ሕይወትን ሰጠን ይላል። ስለዚህ እግዚአብሔር በምሕረቱ ባለጠጋ ስለሆነ ሌላ እድልን ድጋሚ ሲሰጠን ያንን እድል ለበረከት ልናደርገው ያስፈልጋል እንጂ ሌላ እግዚአብሔር የማይከብርበት እግዚአብሔር የማይገኝበት አገልግሎት በእኛ ሕይወት ውስጥ ይልቁንም ደግሞ ክርስቲያን ነኝ በሚል ይልቁንም አማኝ ነኝ አገልጋይ ነኝ በሚል ሕይወት ውስጥ ሊገኝ አይገባም። ስለዚህ እግዚአብሔር እድል የሚሰጠን እግዚአብሔር በሕይወታችን እንዲከብር ሌሎችም በእኛ አገልግሎት እንዲያርፉ እንዲታነጹ ስለሆነ በእንዲ ያለ ሁኔታ ያሉ ሰዎች ቆም ብለው አገልግሎታቸውን ሊፈትሹ ይገባል። ይህ ልናስተውል ይገባል። እንግዲህ መጽሐፍ እንደሚነግረን ቅዱስ ጴጥሮስ በዚህ በአንደኛ የጴጥሮስ መልእክቱ ምዕራፍ አራት ቁጥር ሰባት ላይ ስንመለከት እንደ ባለ አእምሮ አስቡ ይለናል። እግዚአብሔር ከፍጥረት አልቆ ለየት አድርጎ የፈጠረን ለየት የሚያደርገን ማንነታችን አእምሮ ነው ከእንስሳ የምንለይበት ትልቁ ኳሊታችን አእምሮ ነው። ስለዚህ አእምሮ ያለው ሰው ደግሞ በተሻለ ያስባል፣ በተሻለ በጥንቃቄ ነገሮችን ይመረምራል። ስለዚህ ነገሮችን ሁሉ ባለ አእምሮ ወይም ደግሞ አእምሮ እንዳለው ሰው ይፈትሻል ማለት ነው። ስለዚህ አእምሮ ያለ ሰው አያጠፋም። አእምሮ ያለው ሰው ለሰው መሰናክል አይሆንም። አእምሮ ያለ ሰው ለነፍሳት ይጠነቀቃል። ነገር ግን አሁን ይሄ የሆነ አይደለም፣ ይሄ የሆነ አይደለም። የምናውቀው ነገር ምንድነው? ቤተ ክርስቲያን የስርዓት ቤት ናት። ቤተ ክርስቲያን ተሰርቶ ያለቀ ስርዓት ያላት። ወንጌል እኮ የሚነግረን ጌታችን ምንድን ነው ያለው? በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ ስንመለከት ክርስቶስ ክብር ይግባውና እኔ መንገድም ሕይወትም ነኝ አለ። ስለዚህ አንድ የሰራው መንገድ አለ። በቃ አማናዊ እረኛ፣ እውነተኛው መጋቢ ለሁላችን እረፍት የሆነ አንድ መንገድ ሰጥቶናል። ሌላ መንገድ የለንም። ስለዚህ በዚህ መንገድ ላይ ልንጸና ያስፈልጋል፣ ልንበረታ ያስፈልጋል። እንግዲህ አሁን በሰሞኑ የሆነ ጊዜ ምን ተፈጠረ መሰላችሁ? እንግዲህ እንደ ሀገር በሆነ ወቅት ላይ ኤች አይ ቪ በጣም ከባድ ፈተና ሆኖ ነበረ። ከባድ ፈተና ሆኖ በነበረበት ሰዓት ላይ አማኙ እግዚአብሔር አዳኝ ስለሆነ እግዚአብሔር ፈዋሽ ስለሆነ መጽሐፍም እንደሚነግረን እዚህ መዝሙር 3 ቁጥር 8 ላይ ስንመለከት ማዳን የእግዚአብሔር ነው ይላል ቅዱስ ዳዊት። ስለዚህ እግዚአብሔር አዳኝ ነው ብሎ ሰው ይመጣል፣ በጎን ደግሞ መድኃኒት መጠቀም ይፈልጋል። እና ብዙዎቹ አንዳንድ ባህታውያንን ባዮች መድኃኒታቸውን እያስጠዋላቸው ብዙ እህቶች፣ ብዙ ወንድሞች፣ ብዙ አባቶች በዚህ በሽታ አልፈዋል። እና ይህንን የተመለከተው ቅዱስ ሲኖዶስ በአንድ ወቅት የሚጠመቁ ጸበል የሚወስዱ የጸበልን አገልግሎት የሚፈልጉ እናቶች፣ አባቶች፣ እህቶች ጸበል እየተጠመቁ ጎን ለጎን ደግሞ መድኃኒት እንዲወስዱ በቅዱስ ሲኖዶስ ወሰነ። ይህ ያስፈለገበት ዋናው ዓላማ ምንድን ነው? ሁለቱም የማይጋጩ ነገሮች ናቸው። በመድኃኒቱም አድሮ ፈውሰ የሚሰጥ እግዚአብሔር ነው፣ በጸበሉም አድሮ የሚፈውስ እግዚአብሔር ነው። ምክንያቱም የሕክምና ጥበብ እግዚአብሔር ካልሰጠ እግዚአብሔር ካልፈቀደ ፈውስ ስለማያመጣ ማለት ነው። እንግዲህ እንደውም ከሐዋርያት ወገን ወይም ደግሞ ከሰባ ሁለቱ አርድት አንዱ የሆነው ቅዱስ ሉቃስ ሐኪም እንደነበረ መጽሐፍ ቅዱስም የቤተ ክርስቲያን ታሪክ የሚያስረዳናል። ስለዚህ ሕክምና ቤተ ክርስቲያን የምትፈቅደው አገልግሎት ነው። ይህንን ያልተረዱ አማኞች ይልቁንም ደግሞ አገልጋይንን ባዮች ደግሞ ዛሬ ጭራሽ ኦቲዝም የመናፍስት አሰራር ነው ኦቲዝም ከመናፍስት ጋር የሚገናኝ ነው በማለት እንግዲህ ካህን ነን ያሉ መስቀል የጨበጡ በየትኛው ትምህርት ተደግፈው የትኛው አባት ነግሯቸው እንደሆነ ሳናቅ በድፍረት ሲያስተምሩ ተመለከትን። እጅግ እጅግ አደገኛ ትምህርት ማለት ነው። ምክንያቱም ቤተ ክርስቲያን ይህንን ትምህርት የመናፍስት አሰራር ከሆነ መናገር ያለባት ቅዱስ ሲኖዶስ ወስኖ ተነጋግረው አባቶች ካሳወቁ በኋላ ነው። ልጆቿ እታች ያሉት አገልጋዮች፣ ካህናት፣ አባቶች ሰባኪያን አባቶች በሲኖዶሳችን እንዲወስነዋል። ስለዚህ ይሄንን ነገር ልናቆም ያስፈልጋል። ልክ አይደለም፣ የመናፍስት አሰራር ነው ብለው ሊያስተምሩ የሚገባው እንጂ ምንጩ ትምህርቱ ያልታወቀ ነገር ሶርስ የሌለው ነገር ጠቅሶ ኦቲዝም የመናፍስት አገልግሎት ነው፣ የአጋንንት አሰራር ነው ብሎ ማስተማር እጅግ ከባድ ነው። ምክንያቱም ብዙ እናቶች በዚህ ጉዳይ ተጎድተዋል፣ ዋጋ እየከፈሉ ይገኛሉ። የሚከፍሉም አሉ ገና ማለት ነው። ስለዚህ እኝን አባቶች እኝን እናቶች በእንዴት አለ ሁኔታ ነው ልናጽናና ልንደግፍ የምንችለው? ብዙዎች ይህንን ትምህርት ሰምተው እያለቀሱ እያዘኑ ይገኛሉ። ስለዚህ ልናስተውል የሚገባው ነገር ግን ምንድነው ይሄን ነገር አጽንኦት ሰተን እንቃወማለን አባቶቻችን ቅዱስ ሲኖዶስ በሲኖዶስ ተወያይቶ አዎ፣ የመናፍስት አሰራር ነው፣ አዎ እግዚአብሔር የማይከብርበት ጥሩ ያልሆነ ልምምድ ነው ካለን፣ አዎ የዛን ጊዜ ተቀብለን፣ አዎ ኦቲዝም የመናፍስት አሰራር ነው ብለን ያኔ መቃወም እንችላለን። ግን አሁንም አባቶቻችን በዚህ ጉዳይ ላይ ዝምታን ሳይመርጡ ሁኔታውን፣ ነገሮችን፣ ያለውን ነገር እየተካሄደ ያለውን ነገር ምክንያቱም ለነፍሳት ሊገዳቸው ስለሚገባ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ስንመለከት ክርስቶስ በገዛ ደሙ የዋጃትን ቤተ ክርስቲያን ትጠብቋት ዘንድ እናንተን እግዚአብሔር መንፈስ ቅዱስ ጳጳሳት አድርጎ ሾሟል። ስለዚህ ለራሳችሁና ለመንጋው ተጠንቀቁ የሚል ቃል አለ፣ በግልጽ የተነገረ። ከዛ ወረድ ብሎ ቁጥር 29 ላይ ስንመለከት ደግሞ ከእናንት እኔ ከሄድኩኝ በኋላ ለጌታ ክብር ይግባውና እኔ ከሄድኩኝ በኋላ የሚመጡት አገልጋዮች ወይም ደግሞ በስም የሚመጡት ለመንጋው የማይራሩ ጨካኞች ናቸው፣ በግልጽ ብሏል ማለት ነው። ስለዚህ አሁን እየተነሱ ያሉ በክርስትና ካባ በቤተ ክርስቲያን ካባ እየነገዱ ያሉ አጥማቅያን ለመንጋው የማይራሩ እጅግ ነግስ በላዎች የምስኪኑን ሕዝብ የምስኪኗን እናት መቀነት እየፈቱ የማያዝኑ እናቶች ወይ ከልጆቻቸው መድኃኒት ያልሆኑ ፈውስ ያላገኙ ወይ ከገንዘባቸው ያልሆኑ ብዙ እናቶች ብዙ የሚያለቅሱ ብዙ በንባ ሸለቆ ውስጥ ሆኖ እግዚአብሔርን እስቲል የሚማጸኑ እግዚአብሔርን እንዲፈውስ ልጃቸውን ቤተሰባቸውን ትዳራቸውን እንዲጎበኝ በእምነት እነሱን አምነው ተከትለው እግዚአብሔር እንደ እጅ የሚጠሩ ብዙዎች አሉ። ነገር ግን ለነሱ ለነዚህ ለምስኪናን እንኳን መራራት ያልቻሉ በጣም ከባድ ሰዎች ናቸው። ስለዚህ እኛ አሁንም እያልን ያለነው ነገር መሆን ያለበት ነገር ምንድን ነው? አባቶቻችን በሲኖዶስ ቁጭ ብለው ጊዜ ሰጥተው መክረው ይህንን ነገር አንድ ካላሉ ነገ የሚፈጠረው ነገር በትውልድ ላይ ይልቁንም ደግሞ በአማንያን ላይ የሚያመጣው ኪሳራ እጅግ ከባድ ነው። አንደኛ በነፍሳቸው ይዘላሉ፣ በነፍሳቸው ይጎዳሉ። እኚህ ሰዎች ቤተክርስቲያን ያላከቻቸው ቤተ ክርስቲያን ያለኮለቻቸው ምንጫቸው ወይም ደግሞ ጀርባቸው ሲጠና ጤናማ ያልሆነ አመጣጥ ያላቸው፣ ልምምዳቸውም እጅግ የሚያስፈራ፣ በወንጌል ትምህርት በጌታ ትምህርት እንፈትሸው እንኳን ብንል መጽሐፍ ቅዱስ የማይደግፋቸው ትምህርታቸው፣ ስብከታቸው አጋንንት። የመጽሐፍ ቅዱስ ማዕከል የመጽሐፍ ቅዱስ ትምህርት ማዕከል ዋና ትምህርቱ ነገረ ክርስቶስ ነው። ክርስቶስን ለህዝብና ለአሕዛብ መግለጥ ማስተማር ነው እንጂ ቪዲዮ እየቀረጹ አጋንንትን እያስለፈለፉ ከአጋንንት ጋር ዲያሎግ እየሰሩ ምስኪኑን ምእመን አማኝ በመቁጠሪያ እየቀጠቀጡ እማይሆን ልምምዱስ መክተት ማለት አይደለም። አሁንም ደግሞ ይላለሁ የቤተ ክርስቲያንም ማዕከሏ ትምህርቷ የወንጌላችንም ያልተከደነ ወንጌል ምናልባት ቅዱስ ጳውሎስ እንዳለው በዚህ በአንደኛ ቆሮንቶስ መልእክቱ ላይ ወንጌላችን የተከደነ ነው። ምናልባት የተከደነውን ወንጌል ይዘው ከሆነ አላቅም። ነገር ግን የእኛ ወንጌል የተገለጠው ወንጌል ነው፣ ከክርስቶስ የሰማነው ወንጌል ጤናማ ወንጌል ግን ማዕከል አድርጎ የሚያስተዋውቀው ማዕከል አድርጎ ለህዝብና ለአሕዛብ የሚገልጠው እውነተኛውን ብርሃን መድኃኒት የሆነውን ክርስቶስን ነው። ይሄ ልምምድ ኬት የመጣ ነው? ትምህርታችን ማዕከላችን ክርስቶስ ነው። እነሱ ግን ቪዲዮቸውን ስንመለከት ትምህርታቸውን ስንመለከት ማዕከላቸው አጋንንት ነው። መጽሐፍ ቅዱስ ላይ እኮ በእናጠና እንደው በጣም ካልኩሌት ማድረግ ብልችል ስለ አጋንንት የተወራ ምን ያክል ነው? አንድ ፐርሰንት ይሆናል። ሁሉ መዳንን እንዲወርሱ ሁሉ መዳን እንዲሆንላቸው በብዛትና በምልአት የተነገረው የክርስቶስ የማዳን ሥራ ነው ክብር ይግባውና። ነገር ግን አንዳንድ ትምህርቶቻቸውን መንፈሳዊ ካባ እያለበሱ መንፈሳዊ እያስመሰሉ ጸሎትን በጸሎት እንዲሆናል እንዲደረጋል የጸሎትን ስም እየለጠፉ የድርሳናትን የገድራትን ስም እያነሱ በእንዲህ ያለ ሁኔታ ምስኪኑን ሕዝብ የትኛው አማኝ ነው መጥቶ የሚያስቀድሰው? የትኛው ተጸባኝ ነው? እየገባኝ እየገባኛለሁ እንደ ግለሰብ እኔ እየገባኝ ያለው ነገር ምንድን ነው? እያለማመዱ ያሉት ነገር ምንድነው? ተከታይ ማፍራት ነው። መጥምቀ መለኮት ቅዱስ ዮሐንስ ጌታን ከማጥመቁ አስቀድሞ ወደ እሱ የሚመጡ የነበሩትን አማኞች ያስተምራቸዋል፣ ይመክራቸዋል፣ የንስሐ ጥምቀት ያጠምቃቸዋል። ከዛ በኋላ ግን ትልቅ ትምህርቶ የነበረው ምንድን ነው? እኔ ለንስሐ አጠምቃችኋለሁ፣ እኔ ወደሚገባችሁ መንገድ አደርሳችኋለሁ። ከእኔ በኋላ የሚመጣው ግን የጫማውን ጠፍር እንኳን ልፈታ የማይችል ከእኔ የሚበረታ ይመጣል እርሱ ግን በእሳት በመንፈስ ያጠምቃችኋል ብሎ ሕዝቡን ከክርስቶስ ጋር ሲያገናኝ ነው የተመለከት ነው። እኚህ ሰዎች ግን ሕዝቡን ከእግዚአብሔር ጋር እያገናኙት አይደለም። ስለ ቤተ ክርስቲያን ጥብቅና እንዲቆም ስለ ወንጌል፣ ስለ ቃለ እግዚአብሔር ጥብቅና እንዲቆም ሳይሆን ስለ እነሱ ጠበቃ እንዲሆን ነው ያደረጉት። ቤተ ክርስቲያን ስርዓቷ ለምን ፈረሰ፣ ቤተ ክርስቲያን ለምን ተነካች? የሚል ከነሱ ወገን መስማት በጣም አዳካች ከባድ ነው። ነገር ግን መምህር ገሌ አጥማቂ ገሌ ለምን ተነካብኝ እያሉ ለመምህራኖቻቸው ጥብቅና ሲቆሙ እየተመለከትን ነው። ይሄ ከባድ ልምምድ ነው። እኛ መስማት ያለብን የክርስቶስ እንደ ራሴ የሆነችን ቤተክርስቲያን ነው። ቤተክርስቲያን ችግር ካለ መፍትሄ የሚፈልግ ነገር ካለ አባቶቻችን በሲኖዶሳቸው እግዚአብሔር መንፈስ ቅዱስን ጋብዘው እግዚአብሔርን አዳኝ፣ መምህር፣ ፈራጅ አድርገው በማካከላቸው ጠርተው በሲኖዶሳቸው ወስነው፣ ተነጋግረው፣ ተመካክረው ወደ መፍትሄ ይመጣሉ። ስለዚህ ይሄንን ነገር ነው ትውልዱ ሊያቅ የሚገባው። እየሄዱበት ያለው መንገድ እጅግ አደጋ አለው። ይልቁንም ደግሞ በዚህ ዘመን ቤተሰብ በሚገባ ተንከባክቦ የሚገባውን እንክብካቤ አድርጎ ማዳን የሚችለውን ህመም ወይም ደግሞ መለወጥ የሚችለውን ነገር ጭራሽ ከአጋንንት ጋር ኦቲዝም የአጋንንት አሰራር ነው ይሄ በጣም ከባድ ስለሆነ እንግዲህ በድጋሚ ዛሬም የምንለው አባቶቻችን፣ የክርስቶስ እንደራሴ ቅዱሳን አባቶቻችን፣ ብፁዓን አባቶቻችን በዚህ ጉዳይ ጊዜ ሰጥታችሁ ለመንጋው ራሩ። ምክንያቱም ለመንጋው የማይራሩ ነፍሳትን ለአውሬ አሳልፈው የሚሰጡ ነጣቂ ተኩላዎች መጥተዋል። ስለዚህ ለመንጋው ስንል ልነቃ ያስፈልጋል። መልእክታችን ይሄ ነው እንግዲህ። እነሱም ትላንት እንዳልኩት ከዚህ ቀድሞ በሰራሁት ቪዲዮ ላይ እንደተናገርኩት ማንም እንዲጠፋ አንፈልግም። ማንም ከመንጋው እንዲለይ አንፈልግም። ነገር ግን ሁሉም የቆመበትን ሁኔታ እና ያለበትን ነባሪያ ሁኔታ ፈትሾ ወደ ቤተክርስቲያን ተመልሶ በህይወት እንዲኖር መልእክታችን ነው። ድጋሚ በዚህ ሁኔታ ውስጥ ያላችሁ ወንድሞች ወደ ልባችሁ ተመለሱ፣ ቤተክርስቲያንን ስሙ እንዲህ ያለውንም ነገር ሰምታችሁ እየተሸበራችሁ ያላችሁ እየተጨነቃችሁ ያላችሁ እናት አባቶች ቆም ብላችሁ አስባችሁ ቤተክርስቲያንን ሰምታችሁ ቤተክርስቲያን የምትላችሁን ብቻ እያደረጋችሁ እስከ መጨረሻው ዕቅታ እንደ እግዚአብሔር ሀሳብ እንድትሄዱ እግዚአብሔር ይርዳችሁ። ሁላችንም እግዚአብሔር ይርዳን። እንግዲህ እግዚአብሔር ስለረዳን ነው እግዚአብሔር ስላገዘን ነው በዚህ ርዕስ ድጋሚ እንድገለጥ ምክንያት የሆነኝ አነሳስቶ ያስጀመረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምርልኝ። መልካም ጊዜ። አመሰግናለሁ።